አንቺ ነሽ እንጂ በህይወቷ አይገባሽ እኮ። እሷ በአንቺ ህይወት ላይ አልገባችም። ደግሞ የትኛው የሚያምር ህይወትሽ ነው? ያንቺ ደግሞ የዘልዛላ ህይወትሽ ነው። ነግራሻለሽ። በነገራችን ላይ ንግስታችን ማለት ነው። አንቺ ነሽ በህይወቷ አገብተሽ ህይወቷን ብጥብጥ ያደረግሽው ማለት ነው። አሰላም አሌ ኮራመቱላ በረካቱ ከቻል ሽርሜላ። አንቺ ከሮታ ህይወት ለምን አትወጪም? ለምን ሰላሟን አሰጫትም? አንቺ እኮ ነሽ ሰላም እየነሳሻት ያለሽው ማለት ነው። አዎ፣ በቲክቶክ ነው የተጣላችሁት አለ። በቲክቶክ መልስ የሰጠችሽ አንቺ ላደረግሽው ነገር ነው። መልስ የሰጠችሽ ለምትናገሪው ነገር ማለት ነው። ስለዚህ ያ ደግሞ ቅር ሊልሽ አይገባም። ምክንያቱም ስራሽን ስለ ስለምታቂ ማለት ነው። እና ስነስርዓት ከህይወቴ ውጭ ከህይወታችን ውጪ፣ እውነትሽ ነው እኮ የልጁ አባት ነው። መቼም ከህይወቱ አትወጣም ከህይወቱ አትወጣም ስልሽ በየትኛውም ታይም ላይ መገናኘታቸውም የሆነ ነገርም ደግሞ እንዳይገና እንዲገናኙ የሚያደርግ ነገር አለ ማላቸው ላይ ማለት ነው አንቺ ከህይወታችን ውጭ ስላሽ አብሽም ከሩታ ህይወት አይወጣም ሩታም ከህይወት ማላቸው ላይ ያለ ነገር አለ ማለት ነው ስለዚህ ከኔ ህይወት ውጭ ብትይ ኦኬ አንቺ ነሽ በህይወቷ ደግሞ የገባሽው ሩታ በአንቺ ህይወት ላይ አልገባችም አንቺ በሩታ የህይወት ላይ የገባሽው አንቺ ህይወቷን እየበጠበሽ ሰላም እየነሳሻት ያለሽው አንቺ እንጂ ሩታ አይደለችም ማለት ደግሞ የአንቺ ህይወት ውስጥ ለመግባት ማለት ነው የአንቺ ህይወት ምንድን ነው ቆሻሻ ህይወት ውስጥ እኮ ነው የምትኖሩ። እየተንዘላዘልሽ የትም እየዘለሽ ማለት አንዴ ከአብርጅ ጋር አንዴ ከሌላ ከእንትና በቃ ብቻ። በሚያስጠላ ህይወት ውስጥ እንዴት ነው ሩታ ልትገባ የምችለው? ሩታን አንቺ በራስ ህይወት ውስጥ እንደገባች አድርገሽ ምትስዩ ማለት ነው። ምክንያቱም ሩታ የቆሻሻ ስላልሆነች ማለት ነው። አንቺ ቆሻሻ ስለሆንሽ፣ ሩታ ደግሞ በቆሻሻ ቦታ አትገባም ማለት ነው። እና ስለዚህ ራስሽን እንደንትን አትይ። ከትላንት ጀምሮ ራስሽን እንደንትን እያየሽ ነው ማለት እንደ፣ ንጹ ንጹ አይደለሽ። አብርሽ ደግሞ አንተ ሚስትህን ማስከበር ያለብህ አንተነ ማለት ነው። እዚህ ጋር እንትም አለ። ለፈስፈስማ ጭቅጭቅ ምናምን ምናምን ማለት የለብም ማለት ነው። እዚህ ጋር ጭቅጭቅ አይደለም፣ ይሄ ህይወት ነው አደለም። የእርሜላ ሩታ መንካት የለባትም ከፈለጋችሁ ውሰጁ ብላት አለች አይደል? ለቀቀችላት እኮ ለምን አትወዝደውም? ለምን ይዛ ካትሄድም? ግን አንተም ልፍስፍስ፣ አንተ ራሰክ ሴት ነክ። እስኪ ወንድ ሁን፣ ወንድጅ ቆፍጠን ሲል ነው ካስር ሴት ጋራ እየተላላሰ እየተለጣጠፈ፣ አይደለም እየተጠላክ ነው። ይሄን ማወቅ አለብክ አንተ። እስኪ ራስን ተመልከተው ማለት ነው። በህዝብ ዘንድ እየተጠላክ ነው፣ እየወረትክ ነው እሰቀላለሁ ብለክ ይህን ስራ ብሰራው ማለት ነው፣ ግን እየወረድክ ነው። ዝቅ እያልክ ነው ወደታች ማለት ነው። ይህ ግን አንተ ሊገባህ አይችልም። ምክንያቱም ከአንድ ሁለት ጊዜ ድንጋይ ነኝ ብለክ ስለተናገርክ ድንጋይ ደግሞ አይገባውም ማለት ነው። የፈለገ ነገር ቢደረግለት አይገባውም። ስለዚህ አንተ ራስ ሚስትህን አክብረህ ማስከበር እያለብህ ኤርሜላን አምጥተ ማስረገጥ የለብም። እነዚህ ላላይ እስከምትፈነጭ ድረስ ማድረግ የለብም። ግን በነገራችን ላይ እኔ ሩታዬ አንድ ቀን ቅጥቅጥ ጥርት አርጋት የሚጊዘሽ ጥቅልል አድርገሽ ብታሸት ማለት ነው፣ እንዴት አባቱ ደስ ይላል ነበር። የምር ነው የሚልሽ ግን አንድ ቀን አድርጊ ሩታ፣ የምር ጥፍጥፍ አድርጊ፣ ያጠርተሽ ማለት ነው። ግረፊያት አርባ መገረፍ ያስፈልጋታለች። ያልተቆነጠጠች አልተገረፈች፣ ሆች እንዝላል ነገር ማለት ነው። እቦጫጭርሽ ነበር ወንድነሽ፣ አንቺ ሲቦጫጭር ስንቶቹ መሰለሽ መተው መተው፣ አቅተዋት ሄዱት አቅታቸው ሄዱት ማለት ነው። እስኪ አንቺ መቦጫጨር ከቻሽ ቦጫጫ ቦጫጨርሽ ነበረ። ወረኛ እንኳን ለት ቦጫጭሪ ማለት ነው። ላላ ያለውን ዝንባት ነኪም ትነጭሻለች። ስለወለደች ምነው አቅም የላትም ወይም ደግሞ አትችለኝ ምናም ብለሽ ነው? ተሳስተሻል። ትነጫጭሻለች ማለት ነው። እና እራሽን እየጠበቅሽ ለማንኛውም እና ደግሞ ማለት ነው ሩታዬ በጥፊ እንደምትመቻት ተስፋ አደርጋለሁ ከአሁን በኋላ ማለት ነው። እና ፋሚሊ እንግዲህ ትላንትና በቲክቶክ ላይ የተተራረቡትን ቪዲዮ አይታችኋል። በሱ የተነሳ ነው ኤርሜላ ቴክስት ጽፋላት ነው ለሩታዬ እንደዚህ የተጣሉት ማለት ነው። ሩታ ደግሞ መጥራት የነበረብሽ አብርሽ አበጋዝን ሳይሆን ማለት ነው። አበጋዝ እኮ ኖሮም አይጠቅም ሄዶም አይጎዳም ማለት ነው። ስለዚህ ኤርሜላን ብቻዋን ጠርተሻት ቅጥቅጥ ማድረግ ነበረብሽ። ለነገሩ ሰው ግቢው ላይ አይመታም ማለት ነው። ወደ ውጭ ነው የሚሻለው። ሰው ግቢው ላይ አይመታም ለምን አያምን ጅብሴዳ አያጮ ነው የሚመስለው ማለት ነው እና የሆነ ቀን ግን ዱላ የአንቺ ዱላ ያስፈልጋታል። ብጠፈጥፊያት እኔ ደስ ይለኝ። የምሬ ነው። የሆነ ቀን ብጠፈጥፊያት ብትነጫት ደስ ይለኛል። የሆነ ሰዓት ላይ ነካ ነካ ብቻ ነው የምታደረጊያት። ንጭት ታርጊያት ይህንን የፈረስ ጭራዋን ማለት ነው። እና አብረሽ ለማንኛው ሚስት ማስከበር ልመድ። ወንድ ሁን። ወንዳ ወንድ ሁን። ልጅህም ወንድ ሆኖ እንዲያድግ ማለት ነው። ያው የሁለት ከው ወንድ ነው ብዬ ነው። እና ወንድ ሆኖ እንዲያድግ አንተ ራስህ እስኪ ወንድ ሁን። እኔ ወንድ አትመስለኝም አንዳንድ ጊዜ። ያው በነገራችን ላይ ያው ወንድ ሁሉ ወንድ ነው ማለት አይቻልም ማለት ነው እና አብርሽ ምን የአንዳንዴ ሳስበው ወንድ አይመስለኝም ማለት ነው። ሴት ነው የሚመስለኝ። የሆነ ሴት ራሱ ጠንካራ ጀግና ሴት እኮ አለች። ለምሳሌ እንደ ሩታዬ አይነት ማለት ነው። እንደ ሩታዬ አይነት ነብር፣ በቃ ማለት አትንኩኝ ባይ። በቃ ምን ልበላችሁ? ምን ብዬ ልግለጻት? አገላለጽ እስኪ ንገሩኝ እናንተ እኮ ማትረቡ ናችሁ። ሁለት አንድ አይነት ሁለታችሁም፣ የረከሳችሁ ርካሾች፣ ጎራችሁ አንቺም አበጋዝም ማለት ነው። እና ማለት ነው አበጋዝ፣ እስኪ ለማንኛው ወንድ ሁን ቆፍጠን በል። ወንድ ልጅ ቆፍጠን ሲል ነው ቤቱን ትዳሩን ሲመራ ነው። አትንኩብኝ እንጂ ርገጡብኝ ሲል አይደለም። ሚስቱን ሲያስከብር ነው ወንድ የሚመስለው ማለት ነው። አንተ ግን ወንድ አይደለም፣ የምሬን ነው የምለው። ሴትም አይደለም ወንድም አይደለም፣ ምን እንደሆንክ ጾታ ካላቅም። እኔ እና እስኪ ወንድ ወንድ ወንድ ሽተት ማለት ነው። ወንድ ወንድ ሽተት በቃ እኔ የምሬ ነው የምላቸው። ወንድ ልጅ በቃ አትንኩብኝ ን-ርገጡብኝ ሳይሆን ሚስቴን ርገጧት ብርላግኝ ሳይሆን ማለት ነው ሚስቴን አትንኩብኝ በቃ የሚል መከታ ያው ልክ እንደ አባት ማለት ነው አባት ልጄን አትንኩብኝ አይደለም የሚለው ባህልም ደግሞ እንደዛ ሲሆነ ደስ የሚለው አይደል ድባቡ ራሱ ደስ የሚለው እንደዛ አንተ ግን ሁሌ ያንንም ታመጣላፉን ታስከፍትባታለህ ያንንም ታመጣላፉን ታስከፍትባታለህ ያም መጣላፉን ይከፍትባታል ወንዱም ሴቱም እሷ ላይ ሚስትክ ላይ ሁሉም ይራገጣል ለምን እስኪ አንተ ሚስቴን አትንኩ ብለክ እስኪ የትኛው ሁል ጊዜ የምትናገራቸው ንግግሮች ራሱ በጣም የሚያስጠሉ ብዙ ጊዜ ማለት ነው። ከተመለከታችሁ ቤተሰብ እኔን ካገኘሽ እንዲሆንሽ፣ እኔን አንተ እሷን ካገኘክ እንደዚህ ሆንክ። በቃ በአጭሩ ማለት ነው፣ እኔ ብዙ ጊዜ እናገራለሁ ላለው ቪዲዮ ላይ ማለት ነው። እና እንደዚህ በቃ አንተ እሷን ካገኘክ እንዲህ። በነገራችን ላይ ይህ እኮ ለእኛ ትምህርት ነው ውዶች፣ ሴቶች ማለት ነው ውይ ድሀ ወንድ በቃ ማለት ምንም የሌለው ወንድ አታፍቅሩ የምሬ ነው የምላችሁ። አፍቅራችሁ ምናምን እንደዚህ አብረን ተለውጠን ምናምን ይውላችሁ ስትለወጡ ይከዳችኋል። ልክ እንደ አብርሽ ማለት ነው ልክ እንዳበጋዝ እና እንዲህ በቃ ያለው ያለው ወንድ ለእናንተ ፍቅር ያለው ወንድ መቼም የማይከዳችሁ ወንድ የለም። እንደዚ አይነቱ ነው ማፍቀር ያለባችሁ። እና በድህነቱ አፍቅራችሁ ተሰርተን እንለወጣለን ምናምን ምናምን አይሰራም ይህ ነገር ማለት ነው። ይሄ የምሬ ነው። የሩታ ህይወት ለእኛ ትምህርት ነው። እና ተማሩበት፣ ሴቶች ማለት ነው። እንደ ቀልድም ሆኖ ትምህርት ነው፣ በቃ ቢያስጠላም ማለት ነው። እና ይሄ ዝሙታችሁን ብታቆሙልን ምን ይመስላችኋል? ለትውልዱ ምንድን ነው እያስተማራችሁ ያላችሁ? ለትውልዱ ምንድን ነው እያደረጋችሁ ያላችሁ? ቆሻሻ ስራ እያስ እስኪ የሚያስተምር ነገር እስኪ ደህና ነገር እስኪ በፍቅር ኑ ባልና ሚስቶች እስኪ ቤታችሁ ላይ ቡና አፍልታችሁ የምሬ ነው። እኔ አንድ ቀን ሩታና ብርሽ የሆነ ዓመት በዓል ላይ ብቻ አይቻቻ አንድ ቀን ቁጭ ብለው ቡና አፍተው ፈታ ብለው ምናምን ቪዲዮ ሲለቁ አንድ ቀን አይቻቸው አላቅም። ሁሌ ጭቅጭቅ፣ ሁሌ ንዝንዝ። እናንተ ባልና ሚስት ናችሁ ወይስ ጠላትና ጠላት ናችሁ? እኔ እኮ ግራ ነው የሚገባኝ፣ የምር ግራ ነው የሚገባኝ። በቃ ማለት እንዴት ትዳር እንደዚህ ጭቅጭቅ ይበዛዋል ነው እንዲህ ምለው በቃ ከላይ ነው የሚሸፈን እንዲ ነው በቃ በቃ ማለት የሆነ ግራ የሚያጋባ ነገር አለ። ስለዚህ ይባካችሁ እስኪ ወደ ራሳችሁ ተመለሱ። አንቺ ኤርሜላ ደግሞ ህይወት የለሽም እንዴ? ባል የለሽም። ለነገሩ ባልሽ ፈትቶሻል አሉ። እሱም ይህንን አውቆ ነው ዘልዛላ መሆንሽ ነው። ይህን ከሌላ ወንድ ጋር ይዞሽ ነው የፈታሽ። የምር ኧረ ተይ ተይ ተይ፣ የምር ከህይወታቸው ውጭ። እስኪ ከባለ ትዳሮቹ ሰላም ይሁኑበት እስኪ። አንቺ እኮ እስካሁን መቶ ሺህ ትገቢ ነበር። ጥሩ ስራ በሰሪ ቆሻሻ ስራ እየሰራሽ ነው። ልጅ ከአርባ ዘጠኝ አልንቀሳቀስም ያለው ሰብስክራይብሽ ማለት ነው። ጥሩ ስራ ብትሰሪ፣ መልካም ስራ ብትሰሪ በነዚህ ልጆች ማለት መልካም ነገር ብታመጪ ሁሉም ይወድሽ ነበረ። ሁሉም ሰብስክራይብ ያደርግሽ ነበር። አሁን ግን ከአርባ ዘጠኝ ወደታች የለም፣ አይንቀሳቀስም ማለት ነው። አምሳ እንኳን አልሞላም። ስለዚህ ምን አስብሽ? ሁሉም ስለሚጠላሽ ነው። ምናልባት ዝንቦች አሉ፣ አንድ ሁለት ሶስት ዝንቦች ያብርሽ ማለት ነው። እነሱ ናቸው የሚያጨበጭቡልሽ። ማንም አንቺን የሚፈልግሽ የለም። ምክንያቱም አንቺ ከመጣሽ ነው ዩቱቡ ራሱ የተግማማው። ዩቱቡ ሸተተ፣ ዩቱቡ አስጠላ። ለማየት ራሱ ለመግባት ራሱ አስጠላ፣ ምክንያቱም አንቺ ምሰሪው ስራ ስለሚያስጠላ ስለሚሸት ማለት ነው። አረ እባካችሁ ወደ ራሳችሁ ተመለሱ። ይምር በጣም ነው የሚያስጠላው፣ እንዲህ በዚህ ልክ መውረድ፣ በዚህ ልክ እንትን መርከስ አንቺ ደግሞ ሴት ሆነሽ ራሽን ማርከስ በጣም ነው የሚያስጠላው። የምር በጣም ያስጠላል፣ ቆሻሻ ስራ።